እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ቀዳሚ የምናደርገው የመላው ኢትዮጵያ ጉዳዮችን ይሆናል። ስድስተኛው የመላው ኢትዮጵያ ጨዋታዎች ትላንት በይፋ ተጠናቋል። በጅማ ከተማ ለአለፉት አስር ቀናት እንግዲህ ከ4500 በላይ ስፖርተኞች በ26 የስፖርት አይነቶች ሲሳተፉበት የቆዩበት ውድድር ነው ትላንት በይፋ የተጠናቀቀው። የኦሮሚያ ክልልም የውድድሩ አጠቃላይ አሸናፊ ሆኖ ነው ያጠናቀቀው። ትላንት ውድድሩ በይፋ ሲጠናቀቅ፣ ትላንት በመዝጊያው ቀን የእግር ኳስ ውድድሮች ተደርገዋል። በሴትም በወንድም የእግር ኳስ የፍጻሜ ውድድሮች ተደርገው ነበረ። ተመሳሳይ ክልሎች ናቸው በሁለቱም ጾታ በሴትም በወንድም ለእግር ኳስ ፍጻሜ የደረሱት። አሸናፊውም ተመሳሳይ ክልል ሁኗል። ኦሮሚያ ክልል ከደቡብ ኢትዮጵያ በሁለቱም ጾታ ለፍጻሜ ተገናኝተው ኦሮሚያ ክልል በሁለቱም ጨዋታዎች አሸንፎ እንግዲህ ዋንጫ ባለቤት ሁኗል። በሴቶች የኦሮሚያ ክልል ደቡብ ኢትዮጵያን አንድ ለባዶ በማሸነፍ የዋንጫ ባለቤት ሁኗል። በወንዶች ደግሞ ሁለት ለአንድ እንዲሁ ደቡብ ኢትዮጵያን አሸንፎ የዋንጫ ባለቤት ሆኖ አጠናቋል። አጠቃላይ አሸናፊዎችን ስንመለከት የውድድሩ አስተናጋጅ ኦሮሚያ ክልል ዘጠና የወርቅ ሜዳሊያዎችን 81 ብርና 55 ነሐስ 226 በአጠቃላይ ሜዳሊያዎችን አስመዝግቦ ውድድሩን በበላይነት አጠናቋል። አዲስ አበባ ከተማ 84 የወርቅ 67 የብርና 70 ነሐስ በአጠቃላይ 221 ሜዳሊያዎችን ሰብስቦ እንግዲህ ውድድሩን በሁለተኛነት አጠናቋል። የአማራ ክልል ደግሞ በ46 ወርቅ 46 ብርና 51 ነሐስ በአጠቃላይ በ1 43 ሜዳሊያዎች ውድድሩን በሶስተኛነት ማጠናቀቅ ችሏል። ትላንት በፍጻሜ ውለትም እንግዲህ በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታው መኪዩ መሀመድ ተገኝተው ነበረ። በመዝጊያ ውለት ባደረጉት ንግግር መንግስት ለስፖርቱ ከፍተኛ ትኩረት መስጠቱን ነው የተናገሩት። ስፖርት የሀገር መገንቢያና የትውልድ ማነጻ መሳሪያ እንዲሁም ለማህበራዊ ትስስር ያለውን ፋይዳ በመገንዘብ ስፖርት በከፍተኛ ትኩረት ሰጥቶ በመስራት ላይ ይገኛል። ይህም በመሆኑ ሀገራዊ፣ አህጉራዊና ዓለም አቀፋዊ ስፖርታዊ ውድድሮችን ለማስተናገድ የሚያስችሉ የስፖርት መሰረተ ልማቶችን ከመቼውም ጊዜ በላይ ትኩረት ሰጥቶ እየተሰራ ይገኛል። ከተማዎቻችን በነዋሪዎቹ አጽዱ፣ ምቹና ሳቢ እንዲሆን ለማስቻል የተጀመረው የኮሪደር ልማት ለስፖርት መሰረተ ልማት ማስፋፊያነት ተጨማሪ እድል በመፍጠር ላይ ይገኛል። ክቡራት እና ክቡራን አሁን ባለንበት ዘመን ስፖርት ከዘመነ ከመዝናኛነት እና ውድድር ባለፈ ለማህበራዊ ትስስር ለሀገራዊ ዲፕሎማሲያዊ ግንኙነት ለኢኮኖሚያዊ እድገት እና ለስራ ዕድል ፈጠራ ያለው አስተዋጽኦ እጅግ ከፍተኛ ነው ስለሆነም የመንግስታዊ ዘርፉ ስፖርትን ለማልማት እና ለማስፋፋት አሳሪ ጉዳዮችን በጥናትና ምርምር እየፈታ ፖሊሲዎችን የህግ ማዕቀፎችና አደረጃጀት አሰራር እንዲሁም ብቃት ያለው የሰው ኃይል እንድመዋላ አስፈላጊውን ድጋፍና ክትትልና ቁጥጥር በማድረግ ላይ ይገኛል። የመላው ኢትዮጵያ ጨዋታዎች እንግዲህ ከዘጠኝ ዓመታት መቋረጥ በኋላ ነው ዘንድሮ ተመልሶ ለስድስተኛ ጊዜ በጅማ የተካሄደው። ከኦሎምፒክ ጽንሰ ሀሳብ ጋር ይመሳሰላል። የመላው ኢትዮጵያ ጨዋታዎች እንግዲህ በዋናነት በሀገሪቱ የሚገኙ ስፖርተኞች ከተለያዩ አካባቢዎች ሀገሪቱን የሚወክሉ ስፖርተኞች በአንድ መንደር በኦሎምፒክ ጽንሰ ሀሳብ መሰረት በአንድ የኦሎምፒክ በአንድ መንደር ሁነው ውድድራቸውን የሚያደርጉበት፣ እርስ በርስ ግንኙነታቸውን የሚያጠናክሩበት ውድድር እንደሆነ የሚታወቅ ነው። ውድድሩ እንግዲህ ሰላማዊ በሰላማዊ መንገድ መጠናቀቁንና በወንድማማችነትና በእህትማማችነት መንፈስንም መጠናቀቁንም ነው እንግዲህ የስፖርት ዘርፍ ሚኒስትር ዴታው ጨምረው የገለጹት። ስድስተኛው መላው ኢትዮጵያ ጨዋታ ፍጹም ሰላማዊ፣ ስፖርታዊ ጨዋነት የታጀበ በወንድማማችነትና እህትማማችነት መተሳሰብ ላይ ያተኮረ ታላቅ ጨዋታ ነበረ። ጨዋታው አንድም በዓለም መድረኮች ኢትዮጵያን የሚወክሉ ተተኪ ስፖርተኞችን ለማፍራት የታለመ ሲሆን በሌላ በኩል ስፖርት በሰላም ግንባታ ውስጥ ያለውን አቅም ማጎልበት ነው። ጫወታውም ግቡን መቶ በመቶ አሳክቷል። እንቀጥላለን። የኢትዮጵያ ፕሪሚየር ሊግ እና ቀጥለን የምንመለከተው ክቡራትና ክቡራን ተመልካቾቻችን የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ሻምፒዮን እንደሆነ እንግዲህ የሚታወስ ነው። ውድድሩ እንግዲህ ትላንት ፍጻሜውን አግኝቷል። ሻምፒዮን የኢትዮጵያ መድን እንግዲህ ሶስት ለባዶ ትላንት ስሁል ሽረን በማሸነፍ የውድድሩ ሻምፒዮን በመሆን አጠናቋል። አስራ ዘጠኝ ሰባ አምስት ላይ ይህ ክለብ ከተመሰረተ በኋላ እንግዲህ በአርባ ሁለት አመታት ታሪክ ውስጥ ኢትዮጵያ መድን የመጀመሪያ የፕሪምየር ሊግ ዋንጫውን ነው ማሳካት የቻለው። ገብረመድህን ኃይሌ የኢትዮጵያ መድንን ሻምፒዮን ማድረጋቸውን ተከትሎ እንግዲህ የውድድሩ ኮከብ አሰልጣኝ ተብለው ትናንት ሁለት መቶ ሺህ ብርና ዋንጫ ተሸልመዋል። ሃይደር ሸረፋ ኮከብ ተጫዋች ተብሎ ሁለት መቶ አስር ሺ ብርና ዋንጫ ከኢትዮጵያ መድን የተመረጠ ተጫዋች ነው። አሊ ሱሌማን ሀያ አንድ ግቦችን አስቆጥሮ ኮከብ ግብ አስቆጣሪ ሆኖ የዚህ ውድድር አጠናቋል። ሁለት መቶ ሺ ብርና የዋንጫ ሽልማት ተበርክቶለታል። የሀዋሳ ከተማው አጥቂ በተስፈኛ ተጫዋች የኢትዮጵያ ቡናዊ ታገሱ ታሪኩ የሊጉ ኮከብ ወጣት ተጫዋች ተብሎ ተመርጧል። የኢትዮጵያ መድኑ ግብ ጠባቂ አቡበከር ኑራ እንዲሁ ኮከብ ግብ ጠባቂ ተብሎ ሁለት መቶ ሽብርና የዋንጫ ሽልማት ተበርክቶለታል። ዳኞችን ስንመለከት ማኑኤል ደጻድቅ የሊጉ ምስጉን ዋና ዳኛ ተብሎ አንድ መቶ አምስት ሽብርና የዋንጫ ሽልማት ተበርክቶለታል። ሙስጠፌ መኪ የሊጉ ምስጉን ረዳት ዳኛ ተብሎ እንዲሁ አንድ መቶ አምስት ሽብርና የዋንጫ ሽልማት ተበርክቶለታል። እንግዲህ የዘንድሮ የ2017 የኢትዮጵያ ፕሪምየር ሊግ አራት ክለቦች ወደ ከፍተኛ ሊጉ መውረዳቸው ይታወሳል። ወደ ፕሪሚየር ሊጉ ያደጉት ደግሞ ሸገር ሲቲ ና ነጌሌ አርሲ ደግሞ በቀጣይ በውድድር አመቱ እንግዲህ በኢትዮጵያ ፕሪሚየር ሊግ የምንመለከታቸው ክለቦች ናቸው። ከዚሁ ከኢትዮጵያ ፕሪሚየር ሊግ ጋር ተያይዞ መቀለ ሰባ እንደርታ ነው የምናነሳው። መቀለ ሰባ እንደርታ ከሊጉ ከወረዱ አራት ክለቦች በሂሳብ ስሌቱ በደረጃ ሰንጠረዡ መሰረት ማለት ነው ከወረዱ ክለቦች መካከል እንግዲህ አንደኛው ነው። የክለቡ ስራ አስኪያጅ አቶ ሽፈራው ተክለ ሃይማኖት ግን መቀለ ሰባ እንደርታ ከፕሪሚየር ሊጉ አልወረደም የሚል አስተያየታቸው ለኢትዮጵያ ቴሌቪዥን ሰጥተዋል የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ተገቢ ባልሆነ መንገድ ተጫዋች እንዳናሰልፍ አድርጎናል ሲሉ ነው ቅሬታቸውን ያቀረቡት ቅሬታቸውንም ለኢትዮጵያ እግር ኳስ ፌዴሬሽን ና ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ማስገባታቸውንም እንደዚሁ ይፋ አድርገዋል ጉዳዩ መፍትሄ ሳያገኝም ደረጃም መውጣት የለበትም ወራጅ ክለብም ተብሎ ደግሞ መፈረጅ የለበትም፣ የሚል አስተያየታቸውን ሰጥተዋል። እስከ ፊፋ ድረስ ጉዳዩን እንከራከራለን እስከ መጨረሻው የሚል ሀሳባቸውን ነው የሰጡት። እንደምናስታውሰው የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር አዲስ ህግ፣ የክለቦችን የፋይናንስ ደህንነት ለመጠበቅ ሲል ከተመደበላቸው 52 ሚሊዮን ብር አመታዊ ወጪ በላይ ወጪ ማድረግ የለባቸውም። ተጫዋቾችንም ሲያስፈርሙ በተቀመጠው ህገ ደንብ መሰረት መተዳደር አለባቸው የሚል አዲስ ህግ አውጥቶ ነበረ። ያንን ተላልፈው ተገኝተዋል ተብሎ እንግዲህ ተጫዋች ስማቸው ከወጣባቸው ክለቦች መካከል አንደኛው መቀለ ሰባ እንደርታ ነውና ትክክል አይደለም፣ ተጫዋች እንዳናሰልፍ ተደርገናል፣ በዚህ ደግሞ ተጎድተናል። ሌሎቹ ክለቦች ይህንን አድርገው አልተቀጡም የሚል አስተያየት ሰጥተዋል። ክለቡም እንዳልወረደ ነው ሀሳባቸውን ለኢትዮጵያ ቴሌቪዥን የሰጡት። እስኪ ሀሳባቸውን ተከታትለን እንመለስ። ፌዴሬሽን ወርደዋል ብላ ዲክለር ካደረገ ሌላ ጣጣ አለበት፣ ሌላ ጣጣ አለበት። ፌዴሬሽን ዲክለር ያድርግና ከዛ በኋላ እኛ ደግሞ እናደርገው እናደርጋለን። ቶኪንግ አባውት ስለ ህግ ነው የምናወራ ያለነው ስለ ሞራል ብቻ አይደለም ስለ ህግም ጭምር ነው እያወራን ያለ ነው፣ ሰው ጨዋታው ትናንት ጨርሰናል። ነጥባችን አርባ አንድ መሆኑ እርግጠኛ ነኝ፣ አውቃለሁ። ሰው ነገጥ ዘጠኝ ጎሎች አሉን። ያ መሰረት አድርገን ወደ ህግ እንሄዳለን። ኛ ምንድን ነው የምንሄደው ህግ ዝርዝሩ እዚህ ባናወራው ይሻላል። አሁን ወርደዋል የሚለው ተወን ነው። እና የልጁን ግልጋሎት ባለመግታችን የደረሰብን አደጋ እናመለክ አመልክተናል። ስናመለክት ግን በግልጽ ቋንቋ ልንገርህ የእኔ ፍላጎት አደለም፣ የቦርዳችን ፍላጎት ነው። ኢትዮጵያን በማያስቀጣ መልክ፣ ፌዴሬሽኑን በማያስወቅስ መልክ፣ የእኛ መት በሚያስከብር መልክ እዚህ ላይ ሶስታችን አንድ ጠረጴዛ ላይ ቁጭ እንላለን። ልቀጣ ያለ አካል ካለ ይቀጣ። እኛ ግን ቅጣት እንዳይመጣ መታገስ ነበረብን። የዛሬ ሳምንት ለሁለቱም ካምፓኒውና ለሊ ካምፓኒውና ለፌዴሬሽን ደብዳቤ ጽፈናል። የፊፋ ጣጣ ጣጣው ሳያልቅ ደረጃ እንዳትው ዲክለር እንዳታረጉ ብለን ጽፈናል። ዲክለር የማያደርጉበት ምክንያት ምንድን ነው? አሸናፊው የሚቀንስበት ነገር ካለ አላቅም። በካልኩሌሽን ካልኩሌት አድርግ ያለው አሸናፊው የሚቀንስበት ነገር አይኖርም። ከመሀል ያሉ ክለቦች ግን ደረጃ ከሁለተኛ ጀምሮ እስከ 18ኛ ግን ሪሻ ፍልድ የሚሆን ደረጃ አለ ያልተከበረ ህግ ስላለ ህጉ ሲከበር የሚጎዳ ላይ የሚጠቀሙ በአጠቃላይ ግ ሲስተም ግን ይጠቀማል እንቀጥላለን ክቡራትና ክቡራን ተመልካቾቻችን ወደ ውጭ መረጃዎቻችን ነው የምናልፈው የአለም የክለቦች ዋንጫ በአሜሪካ አስተናጋጅነት እየተካሄደ ነው የሚገኘው የምድብ የመጨረሻ ጨዋታዎች እንግዲህ ተደርገው ተጠናቀዋል ከምድብ ሰባት ማንቸስተር ሲቲ ዩቬንቱስን ትላንት ምሽት አምስት ለሁለት በሆነ ሰፊ ውጤት በማሸነፍ ምድቡን በበላይነት አጠናቆ አስራ ስድስቱን የተቀላቀለበትን ውጤት አስመዝግቧል። ማንቸስተር ሲቲና ዩቬንቱስ ከዚህ ምድብ በእርግጥ ሁለቱን ተከታታይ የምድብ ጨዋታቸውን አሸንፈው በስድስት ነጥብ አንድ ጨዋታ እየቀራቸው የትላንቱን ጨዋታ ከማድረጋቸው በፊት ወደ ጥሎ ማለፉ መቀላቀላቸው አረጋግጠው ነበረ። የትላንቱ ጨዋታ ግን ለደረጃ ወሳኝ ነበረ። ማንቸስተር ሲቲን ጨዋታ አሸንፎ አምስት ለሁለት አሸንፎ ምድቡን በበላይነት ማጠናቀቁን አረጋግጧል። ዩቬንትስ ሁለተኛ ሆኖ አልፏል። ጀረሚ ዶኩ፣ አርሊንግ ብራውት ሆላንድ፣ ፊልፎድን እና ሳቪኖ እንዲሁም ፔሪካሉሉ በራሱ መረብ ላይ ያስቆጠሯቸው ግቦች ለማንቸስተር ሲቲ የአሸናፊነት ነጥብ እንዲያገኝ አድርገዋል። ኩፕ ማይነስ ና ዱሳን ብላሆቪች ደግሞ ለጣሊያኑ ክለብ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። ቀደም ብዬ እንዳነሳሁት ሁለቱ ክለቦች እንግዲህ ተያይዘው ከምድቡ ማለፋቸውን ቀደም ብለው ማረጋገጣቸው የሚታወስ ነው። አሰልጣኝ ፔፕ ጓርዲዮላ በዚህ በክለቦች አለም ዋንጫ ላይ ጥሩ አቋማቸውን እያሳዩ ይገኛሉ። በውድድር አመቱ በእንግሊዝ ፕሪምየር ሊግ፣ በአውሮፓ ቻምፒየንስ ሊግ፣ በእንግሊዝ የፊ ዋንጫ ጥሩ የሚባል የውድድር አመት አላሳለፉም። ዋንጫ ማሳካት አልቻሉም። በውድድር አመቱ በታሪካቸው ለመጀመሪያ ጊዜ ስለዚህ የውድድር አመቱን እንግዲህ የመጨረሻ ዋንጫቸውን ለማሳካት እየታገሉ ይገኛሉ። በዚህ በአለም የክለቦች ዋንጫ ላይ ትላንትም እንደዛ ነው ውጤቱን ያስመዘገቡት ተከታታይ ሶስት የምድብ ጨዋታቸውን ማሸነፍ ችሏል። ያስፈረሟቸውን አዳዲስ ተጫዋቾችን ወደ ውድድር ከማቅናታቸው በፊት እንግዲህ አራት ተጫዋቾች ማስፈረማቸው ይታወሳል። በፍጥነት እነዛን ተጫዋቾችንም በአግባቡ እየተጠቀሙ ቡድናቸውን በሚገባ እየገነቡ ለቀጣይ የውድድር አመትም በሚገባ ቡድናቸውን እየፈተሹ ነው የሚገኙት። ምናልባትም በዚህ በዓለም የክለቦች ዋንጫ ላይ ለዋንጫ ትልቅ ግምት ከሚሰጣቸው ቡድኖች መካከል አንደኛው የአሰልጣኝ ፔፕ ጓርዲዮላ ቡድን ማንቸስተር ሲቲ ይሆናል ተብሎ ነው የሚጠበቀው። ትላንትም ዩቬንቱስን አምስት ለሁለት አሸንፎ ወደ ቀጣይ ዙሪያ ያለፈበትን ውጤት አስመዝግቧል። አላይን ከዋይደር ካዛብላንካ ከዚህ ምድብ ሁለት ለአንድ አላይን ቢያሸንፉም ሁለቱም ቡድኖች ተያይዘው ከምድቡ መውደቃቸውን አረጋግጠዋል። በመጨረሻው ምድብ የተገናኙትን ክለቦች ሪያል ማድሪድና አልሂላል ከዚህ ምድብ ተያይዘው ማለፋቸውን አረጋግጠዋል። ሌሊት አስር ሰዓት ላይ የተደረገ ጨዋታ ነበረ። ሪያል ማድሪድ ከሳልዝበርግ ያደረጉት ጨዋታ ተጠባቂ መርሃ ግብር ነበረ። ሪያል ማድሪድ ሶስት ለባዶ ሳልዝበርግን አሸንፎ ምድቡን በበላይነት አጠናቋል በሰባት ነጥቦች። ቪንሽስ ጁኒየር፣ ፌዴሪኮ ቫልቨርዴና ጎንዛሎ ጋርሲያ ለሪያል ማድሪድ ግቦችን ያስቆጠሩ ተጫዋቾች ናቸው። እንግዲህ ሶስት ለባዶ ማሸነፉን ተከትሎም ሪያል ማድሪድ ምድቡን በሰባት ነጥቦች በማጠናቀቅ ወደ ጥሎ ማለፉ የተቀላቀለ ቡድን ሆኗል። አሰልጣኝ ዣቪ አሎንሶ ባርየር ሊቨርኩሰንን ለቀው ሪያል ማድሪድን ከተቀላቀሉ በኋላ እንግዲህ ያደረጓቸውን የክለቦች የዓለም ክለቦች ዋንጫ ጨዋታ ሁለቱን አሸንፈው አንዱን አቻ ተላይተው በሰባት ነጥቦች ወደ ቀጣይ ዙር አልፏል። ኪሊያን ምባፔ ወሳኙን አጥቂያቸውን እንግዲህ በህመም ምክንያት በዚህ ጨዋታ ላይ እየተጠቀሙ አይደለም። አሁን ግን ከህመም አገግሞ ልምምድ ጀምረዋል ተብሏል። ምናልባትም በቀጣይ በጥሎ ማለፉ ሪያል ማድሪድ በቀጣይ የሚያደርጋቸውን ጨዋታዎች ከዩቬንቱስ ጋር ነው የሚገናኘውእና ና ጠንካራ ጨዋታ ነው። በዛ ጨዋታ ላይ ምናልባት ሊደርስ ይችላል ተብሏል ሁነኛ የፊት መስመር ተጫዋቻቸው ፈረንሳይ ኮከብ ኪሊያን እምባፔ። ከዚሁ ምድብ ሌላኛው ጨዋታ የነበረው አልሂላል ከፓቹካ ያደረጉት ጨዋታ ነው። አልሂላል ይህንን ጨዋታ ሁለት ለባዶ በማሸነፍ እንግዲህ ሳልዝበርግ መሸነፉን ተከትሎ የሳልዝበርግ መሸነፍ በአግባቡ ተጠቅሞ አሸንፎ ወደ ቀጣዩ ዙር ወይም ደግሞ ጥሎ ማለፉን የተቀላቀለበትን ውጤት ማስመዝገብ ችሏል። የሳውዲ አረቢያው ክለብ አልሂላል ሳሊም አልዳውሳሪና ማርኮስ ሊዮናርዶ ለአልሂላል ግቦችን ያስቆጠሩ ተጫዋቾች ናቸው። ሁለቱን ግቦች በአምስት ነጥቦች እንግዲህ ሳልዝበርግን በአንድ ነጥብ በልጦ ሁለተኛ ደረጃን ይዞ አጠናቆ ወደ ጥሎ ማለፉ የተቀላቀለ ቡድን ሆኗል። በጥሎ ማለፉ ግን ከጠንካራው የአሰልጣኝ ፒፍ ጓርዲዮላ ቡድን ማንቸስተር ሲቲ ጋር የሚገናኝ ይሆናል አልሄላል በአለም የክለቦች ዋጫ እንግዲህ የምድብ ጨዋታዎች ተጠናቀው የጥሎ ማለፍ ተፋላሚ 16 ክለቦች ተለይተው ታውቀዋል ማን ከማን ይገናኛል የሚለውን ስንመለከት ፓሪሰን ጀርመን ከኢንተር ሚያሚ ከሊዮኔል ሜሲው ቡድን ጋር ይገናኛል ቤኔፊካ ከቼልሲ የሚያደርጉት ጨዋታን በጥሎ ማለፉ የሚጠበቅ ነው ፓልሜራስ ከቦታፎጎ ጋር የሚያደርጉት ጨዋታ ሁለቱ የብራዚል ክለቦች እርስ በርስ ተገናኝተዋል። የብራዚል ክለቦች እንግዲህ አራት ክለቦች ተሳትፈው በዚህ የአለም የክለቦች ዋንጫ ጨዋታ ላይ ጥሎ ማለፉን አራቱም ተቀላቅለዋል። የአውሮፓና ና የብራዚል ክለቦች ምርጥ ብቃታቸውን እያሳዩ ይገኛሉ። ፓልሜራስ ከቦታፎጎ እርስ በርስ ተገናኝተዋል በጥሎ ማለፉ። ፍላሚንጎ ከባየር ሙኒክ የሚያደርጉት ጨዋታም ሌላኛው ተጠባቂ ነው። ኢንተር ሚላን ከፍሉሚኔንሴ ጋር ይገናኛል። ቦሩሲያ ዶርትሙንድ ከሜክሲኮ ሞንቴሪ ጋር ማንቸስተር ሲቲ ቀደም ብዬ እንዳነሳሁት ከሳውዲ አረቢያው ክለብ አልሂላል ጋር ሪያል ማድሪድ ደግሞ ከዩቬንቱስ የሚያደርጉት ጨዋታ በተለይ የተለየ ትኩረትን ያገኘ ጨዋታ ሁኗል። ከአለም የክለቦች ዋንጫ ወጣ እንበል ና ክርስቲያኖ ሮናልዶን እንመለከታለን። ፖርቹጋላዊ የ አርባ አመቱ ኮከብ ክርስቲያኖ ሮናልዶ በአልናስር ቤት ውሉን አራዝሟል። ሰኔ መጨረሻ ላይ ውሉ ከአልናስር ጋር ይጠናቀቅ ነበረ። ስለዚህ ውሉን እንደማይፈርምም እየተነገረ ነበርና ከአልናስር ይለቃል ተብሎ መነጋገሪያ የነበረ ተጫዋች ነው፣ የአምስት ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶ ነገር ግን ውሉን በሁለት ዓመት አራዝሞ እስከ 2027 በሳውዲ አረቢያው ክለብ አልናስር እንደሚቆይ ተረጋግጧል። በ2022 ከማንቸስተር ዩናይትድ አልናስር ከተቀላቀለ በኋላ ክርስቲያኖ ሮናልዶ በ111 ጨዋታዎች ላይ ተሰልፎ 99 ግቦችን ማስቆጠር ችሏል። ለአልናስር በተጠናቀቀ የውድድር ዓመት እንኳን በ41 ጨዋታዎች ላይ 35 ግቦችን በአጠቃላይ በማስቆጠር ምርጥ ጊዜ አሳልፏል። ምንም እንኳን በሳውዲ ፕሮ ሊግ አልናስር ሶስተኛ ደረጃን ይዞ ቢያጠናቅቅም ከሻምፒዮኑ አሊታድ በ13 ነጥቦች ዝቅ ብሎ ሶስተኛ ደረጃን ይዞን እንኳን ቢያጠናቅቅ ማለት ነው። ዘጠኝ መቶ ሰላሳ ስምንት ግቦችን አስቆጥሯል። እንግዲህ በእግር ኳስ ታሪኩ ክርስቲያኖ ሮናልዶ ምናልባት ሁለት አመታት የሚቆይ ከሆነ አንድ ሺ ግቦችን ለማስቆጠር የሚቃረብ ይሆናል ማለት ነው። ክርስቲያኖ ሮናልዶ በተመሳሳይ ህልም፣ በተመሳሳይ ፍቅር፣ በአንድነት አዲስ ምዕራፍ ላይ እንገኛለን በአንድ ላይ ታሪክም እንሰራለን ሲል ፊርማውን ውሉን ካራዘመ በኋላ ተናግሯል። እስከ አርባ ሁለት አመቱ እንግዲህ በአልናስር ቤት የሚቆይ ይሆናል። ለየት የሚለው ከክርስቲያኖ ሮናልዶ ጋር በተያያዘ ውሉን ሲያራዝም ውሉን ሲያድስ በአልናስር ቤት የተቀመጡለት የተጫዋቹ መብቶች የተጫዋቹ ጥቅማ ጥቅሞች በጣም አስገራሚ ይሆነዋል። 178 ሚሊዮን ፓውንድ በአመት ገቢ ያገኛል ተብሏል። በሳምንት 3.4 ሚሊዮን ፓውንድ እንደማለት ነው። 15 በመቶ የአልናስር ባለቤት የመሆን ድርሻ የማግኘት መብትም ተካቶለታል ተብሏል። እዚህ ውል ማራዘሚያ ላይ 245 ሚሊዮን ፓውንድ ፊርማውን ውሉም በማራዘሙ ብቻ የሚያገኘው ጉርሻ ነው ተብሏል። 80 ሺ ፓውንድ ደግሞ ጉርሻ አንድ ግብ ሲያስቆጥር በቀጣይ አንድ ዓመት ውስጥ 80 ሺ ፓውንድ ያገኛል ተብሏል። በአንድ አመት ውስጥ በሁለተኛው ዓመት ላይ ደግሞ በ20 በመቶ ይጨምርለታል ተብሏል። ከዛ ውጭ ደግሞ አንድ ግብ የሚሆን ኳስ ኳስ ሲያቀብል 40 ሺ ፓውንድ በቀጣይ አንድ አመት ውስጥ ያገኛል ተብሏል። በሁለተኛው ዓመት ላይ ደግሞ 20 ከመቶ ጭማሪ ይደረግለታል ተብሏል። አልናስር የሳውዲ ፕሮ ሊግን የሚያሸንፍ ከሆነ ደግሞ ተጨማሪ ስምንት ሚሊዮን ፓውንድ ጉርሻ ያገኛል ተብሏል። ከፍተኛ ግብ አስቆጣሪ ሆኖ የሚጨርስ ከሆነ ደግሞ አራት ሚሊዮን ፓውንድ እንደሚያገኝ ተረጋግጧል። አልናስር ለአህጉሩ ቻምፒዮንስ ሊግ ወይም ደግሞ ለሲያ ቻምፒዮንስ ሊግ የሚበቃና የሚያሸንፍ ከሆነ ደግሞ 65 ሚሊዮን ፓውንድና ሌሎች በርከት ያሉ ጉርሻዎችንም እንደሚያገኝ ነው አልናስር ክርስቲያኖ ሮናልዶ በክለቡ ውሉን ሲያራዝም የተቀመጡት ስምምነቶች ወደ ሌላው መረጃችን ስናልፍ ሌዊስ ስኬሊን እናነሳለን። ይህ ወጣት በአርሰናል ቤት ምርጥ ብቃቱን እያሳየ ይገኛል። ውሉን አራዝሟል። አርሰናል እንግሊዛዊ 18 ዓመቱ የግራ መስመር ተከላካይ በአምስት ዓመቱ ውሉን አራዝሞ እስከ 2030 ድረስ በመድፈኞች ቤት ይቆያል ተብሏል። 18 ዓመቱ ላይ ነው የሚገኘው። በግራ መስመር እንቅስቃሴ የሚያሳየው ምርጥ ብቃቱ በዚህ እድሜው በርካታ ክለቦች እንዲፈልጉት አድርጓል። 2026 ላይ በአርሰናል ቤት የሚያቆየ ውልም ይጠናቀቅ ነበረ። ያንንም ተከትሎ እንግዲህ አርሰናል በአምስት ዓመት ውሉን አራዝሞ እስከ 2030 በመድፈኞቹ ቤት ይቆያል ተብሏል። በውድድር አመቱ በጠናቀቀ የውድድር አመት እንኳን 39 ጨዋታዎች ላይ በአርሰናል ቤት ተሰልፎ ምርጥ ብቃቱን አሳይቷል። በአርሰናል ቤት ዋንጫዎችን ማሸነፍ እፈልጋለሁ፣ ጥሩ እየተማርኩ እየሄድኩ ነው። በቀጣይም ልምድ በሚገባ አካብቼ ከአርሰናል ጋር ጥሩ ዋንጫ ማንሳት እፈልጋለሁ የሚል አስተያየቱን ሰጥቷል። በአርሰናል ቤት ውሉን ካራዘመ በኋላ በመጨረሻ የምንመለከተው ጉዳያችን የሊቨርፑል አዲሱ ፈራሚ ይሆናል። ሚሎስ ኬርኬዝ በሊቨርፑል ቤት ውሉን ፈርሟል። ቀደም ሲል እንግዲህ ተጫዋቹ ለሊቨርፑል እንደሚፈርም ተረጋግጦ ነበረ። በይፋ ግና አሁን ተጫዋቹ የሊቨርፑል ፈራሚ ሆኗል። የ21 ዓመቱ ሀንጋሪያዊ የግራ መስመር ተከላካይ 40 ሚሊዮን ፓውንድ ወጪ ተደርጎበት እንግዲህ አንፊልድ መድረሱ ተረጋግጧል። ሚሎስ ኬርኬዝ በተጠናቀቀው የውድድር አመት በእንግሊዝ ፕሪምየር ሊግ ማለት ነው ለበርማውዝ በ38ቱም ጨዋታዎች ላይ ተሰልፎ ምርጥ ብቃቱን ማሳየቱን ተከትሎ አሰልጣኝ አርነስሎት ወደ አንፊልድ ሮድ ይህንን ተጫዋች ማስፈረም እንደሚፈልጉ በተደጋጋሚ ይነሳና ይነሳ የነበረ ጉዳይ ነው። ይህ ተጫዋች እንግዲህ የሊቨርፑል ተጫዋች ሆኗል። በዚህ ቦታ ላይ በሚሎስ ኬርኬዝ በግራ መስመር ተከላካይ ቦታ ላይ ሁለት ወሳኝ ተጫዋቾች አሉ በሊቨርፑል ቤት አንዲ ሮበርትሰን እና ኮስታስ ጽሚካስ። ሁለቱ ተጫዋቾች ግን ምናልባት ይህ ተጫዋች አንፊልድ መድረሱን ተከትሎ አንደኛው ተጫዋች በትንሹ ይለቃል ተብሎ ነው የሚጠበቀው በተለይ አንዲ ሮበርትሰን አትሌቲኮ ማድሪድ ይፈልገዋል ይህንን ተጫዋችና ወደ ላሊጋው ክለብ ሊያቀና ይችላል ተብሏል። ከፊርማው በኋላ ሚሎስ ኬርኬዝ ለእኔ ትልቅ ክብር ነው፣ ህልሜ እውን ሆኗል፣ ክለቡን እስከ መቀላቀልም ቸኩያለሁ። በእንግሊዝና በዓለማችን ካሉ ምርጥ ክለቦች መካከል ሊቨርፑል አንደኛው ነው ሲል አስተያየቱን ሰጥቷል። ሊቨርፑል በክረምቱ የዝውውር መስኮት እንግዲህ ሶስተኛ ተጫዋቹን ነው ያስፈረመው። ቀደም ሲል ፍሎሪያን ቪርትስና ጀረሚ ፍሪምፖንግር ከባየር ሊቨርኩሰን ማስፈረሙ የሚታወስ ነው። በቀጣይ ደግሞ አጥቂ ሊያስፈርም ይችላል ተብሎ ነው የሚጠበቀው። ዳርዊን ኑኔዝ ወደ ናፖሊ ሊያቀና ይችላል እየተባለ ይገኛል። በተለይ ዳርዊን ኑኔዝ ወደ ናፖሊ የሚያቀና ከሆነ አጥቂ ሊያስፈርም እንደሚችል ተነግሯል። ለአዲስ ቀን የተዘጋጁ የስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። መልካም ቀን ይሁንላችሁ።